ቀባሪ አጥቶ ሬሳው ተንከራቶ ተቀበረ። አማራ ምድር አይቀበርም ተባለ። ባለፈው ሳምንት ቅዳሜ በድንገተኛ ህመም በ57ኛ ዓመቱ ህይወቱ ያለፈው አርቲስት እና አክቲቪስት ሰለሞን ተካልኝ አትላንታ ውስጥ ኢንተርናል ሂልስ ሚሞሪያል ጋርደን በተባለ የመቃብር ስፍራ ላይ የቀብር ስነ ስርዓቱ ተፈጽሟል። ሰለሞን ተካልኝ ከሞቱ አሟሟቱ እንደሚባለው አይነት ታሪክ አጋጥሞታል። የሚቀብረው አጥቶ ሬሳው ተንከራታች ሆኖ ነበር። በህይወት እያለም ከመሞቱ በፊት የባይተዋርነት ስሜት እየተሰማው ነበርም ተብሏል። ሰለሞን ተካልኝ ከጎኑ ሆኖ አይዞህ የሚለውም ሰው አቶ ነበር። ይህ ሁሉ መገለል የደረሰበት ምክንያት ደግሞ ራሱ ያመጣው አቋም የለሽ ስብዕናና ራሱን ለፖለቲከኞች የሚገዛ የሚሸጥ ሰው በማድረጉ ነው። ለሰለሞን ተካልኝ ባይተዋርነት ምክንያት የራሱ ያልተገራ ስብዕና ነው። ሰለሞን አቋሙን እየቀያየረ የሚኖር ግለሰብ ነው። የሆነ ሰዓት የቅንጅት ደጋፊ ነበር። የሆነ ሰዓት የቅንጅት ተቃዋሚም ነበር። የሆነ ሰዓት ህዋትን ተቃዋሚ ነበር። የሆነ ሰዓት ደግሞ ከህዋት ጋር እፍ ያለ ፍቅር ውስጥ ገብቶ ነበር። ሰለሞን ተካልኝ የአብይ አህመድን ብልጽግና በማጣጣል በማራከስ ለምንም የማይሆን ደካማ ፓርቲ እያለ ያጣጥልም ነበር። ከመሞቱ ቀደም ባሉት ጊዜያት ግን ራሱን ለብልጽግና በማጨት ብልጽግና ብልጽግና እየተጫወተ ነበር። አንዳንዶች የሰለሞን ተካልኝን አቋም መቀያየር ተመልክተው ዮኒ ማኛ ፕሮማክስ እያሉ ይገልጹታል። ዮኒ ማኛና ሰለሞን ተካልኝ በብዙዎች አስተያየት በሳንቲም የሚሰሩ ጆተኔዎች ተብለው የሚወቀሱ ግለሰቦች ናቸው። ሁለቱም አቋም የሌላቸው በገንዘብ ለገዛዋቸው የሚውሉ ዕቃዎች ተብለው ይሰደባሉ። የሰለሞን ተካልኝ ለየት የሚያደርገው ግን አንድን ብሔር በጠንካራ የጥላቻ ስድብ በመሳደቡ ነው። ሰለሞን ተካልኝ የዛሬን አያደርገውና ከእነ ኤፍሬም ታምሮ ጋር የሚተካከል ድምፅ የነበረው ዘፋኝ ነበር። ግን ምን ያደርጋል አቋም የለውም እና ከዘፋኝነት ወደ ፖለቲካ ዘው ብሎ ገባ። ሰለሞን ተካልኝን ፖለቲከኞች እንደቃ እየገዙ ይህንን በል ያንን በል ይህን ተሳድብ ይህንን አድንቅ እያሉ ከሰውነት ተራውጥተው ተሳዳቢ የማይሸጥ የማይለወጥ ግለሰብ አደረጉት። ራሱንም አረከሰ። እሱ በሚያደርገው ነገር ደስተኝነት ሳይሰማው ከዚህ ዓለም በሞት ተለየ። ሞቱ እንኳን በክብር የሚቀብረው ሰው አጣ፣ ህዝብ ጠላው። በሕይወት እያለ ሰሜን ሸዋ አማራ ክልል ቅበሩኝ ይል እንደነበር ተነግሯል። አማራ ክልል እሱ አይቀበርም የሚልም ተቃውሞ መጣ። በአሜሪካም የሚቀብረው ዲያስፖራ አጣ። ቀባሪ አጣው ሰለሞን ተካልኝ ሬሳው ቋንጣ ሆነ እስከመባልም ደርሶ እንደነበር እናስታውሳለን። የሰለሞን ተካልኝ ጣፈንታ ለነ ዮኒ ማኛ አይነት በገንዘብ እየተገዙ አቋማቸውን ለሚቀያየሩ ግለሰቦች ጥሩ ትምህርት ነውም ተብሏል። ዮኒ ማኛ ካሁኑ ከሰለሞን ተካልኝ መማር አለበት እየተባለ ነው። ዮኒ ማኛ ሲፈልግ አማራ ነኝ ይላል፣ ገንዘብ ሲሰጡት ደግሞ እኔ ተጋሩ ነኝ ይላል። ሌላ ጊዜ ደግሞ ጥሩ ገንዘብ ሲያገኝ ኦሮሞ ነኝ ብሎ ይመጣል። የሆነ ሰዓት ደግሞ አገው ነኝ ብሎ ይመጣል። ሲፈልግ ሙስሊም ነኝ ይላል፣ ሲፈልግ ደግሞ ፕሮቴስታንት ነኝ ይላል፣ ሲፈልግ ደግሞ ኦርቶዶክስ ነኝ ይላል። ዮኒማኛ ማኛ አቋም በመቀያየር የሚታወቅ ግለሰብ ነው። ሰለሞን ተካልኝም አቋም በመቀያየር ገንዘብ ለሰጡት የሚጮህ ውሻ ሆኖ ነበር። ሲሞት የገጠመው ግን እጅግ አስከፊ ነበር። ቀባሪ አጣ፣ የሚያዝንለት ሰው አጣ፣ ነፍስ ይማር የሚለው እንኳን ሰው ጠፋ። አቋም የሌለው ሰው መጨረሻው መጠጊያ የሌለው ባይተዋር እንደሆነ ከሰለሞን ተካልኝ ታሪክ መማር ይቻላል። የትግራይ ዲያስፖራ ማህበረሰብ በመጨረሻው ሰዓት ቀባሪ ላጣው ሰለሞን ተካልኝ ደርሰውለታል። ሰለሞንም የትግራይን ዲያስፖራ አባላት እየተቃወሙት ነበር። የተቃወሙት ደግሞ ሰለሞን ከመሞቱ በፊት አብይ አህመድን ወደ ማድነቅና ብልጽግናን ወደ መደገፉ እየተጓዘ በመገኘቱ ነው። ይሄ ስስት እዛ ሲሉት እዚህ እያሉ ሰለሞንን ይወቅሱት ነበር። ያም ማለያ ግን በመጨረሻው የትግራይ ዲያስፖራ ለቀብር ደርሰውለታል። የእሱን አቋም በመቀያየር አንመለከትም በትግራይ ጦርነት ሰዓት ከጎናችን ነበር በማለት በመጨረሻው ሰዓት ቀብረውታል። ቀባሪ ያጣው የሰለሞን ሬሳም ለመቀበር በቅቷል። ከቀብር ስነ ስርዓቱ ቀደም ብሎ በአትላንታ ደብረ ጽዮን ቅድስት ማርያም ተዋሕዶ ቤተ ክርስቲያን የጸሎት ፍትሃት መርሃ ግብር መካሄዱንም የጀርመን ድምፅ ሬዲዮ ዘግቧል። ሰለሞን ተካልኝ በአዲስ አበባ ዙሪያ ካለው ኮረብታማ ሰፈር ከወላጆቹ ከአቶ ተካልኝ መሀሪ እና ከእናቱ ከወይዘሮ ታዱሽ ተሰማ አብራክ እንደ ጎርጎሮሳዊያው ጊዜ አቆጣጠር ጥቅምት 7 ቀን 1968 መወለዱን በሕይወት ታሪክ ማህደሩ ላይ ተመልክቷል። ሰለሞን የሙዚቃ መሳሪያዎችን ቅንብርና ውህደትን የሚወድ የነበረ ቢሆንም የእርሱ ታላቅ መሳሪያ የነበረው ግን የራሱ የታደለው የተፈጥሮ ድምፁ እንደነበር ተወስቷል። በዚህ ድምፁ በዘፈን መልክ ብሔረንም ጭምር ተሳድቦበታል። በየጎዳናው በከበሮ ታጅቦ ከመዝፈን ጀምሮ ወደ ተሟላ የምሽት ክለብ እስካደገበት ጊዜ ድረስ ለታዳሚዎቹ ደስታና ስሜት ሲያጋራ መቆየቱን ተገልጿል። በኋላም በአክቲቪስትነት በሬዲዮ እና በሌሎች የተለያዩ ማህበራዊ ሚዲያ አውታሮች የፖለቲካ አቋሞችንም ሲያራምድ ቆይቷል። ሰለሞን በሚያስተላልፋቸው ፖለቲካዊ ሀሳቦች ከአንድ ወገን ብርቱ ነቀፋና ትችት ሲያስተናግድ ከሌላ ወገን ደግሞ ድጋፍም ሲቸረው ቆይቷል። ቤተሰቦቹ ጓደኞቹና ወዳጆቹ በተገኙበት ግብዓተ መሬቱ የተፈጸመው ሰለሞን ተካልኝ የአራት ልጆች አባት ነበር። ሰለሞን ተካልኝ በዲያስፖራ ኢህአዴግ ተቃዋሚ በነበረበት ጊዜ የነበረው የሙያ የስራ ዕድል ኢህአዴግ ደጋፊ ሲሆን ያጣው ዕድል ግን ሰፊ ነበር። ብዙ ጊዜ አምርሮ ይናገረው የነበረውም በዲያስፖራ ከደረሰበት ሙያዊ መገለልም ጭምር ነው። የኢትዮጵያን አርቲስቶች ቢበዛ አዲስ አበባ እንጂ ከዛ ውጭ ሀገር ውስጥ ብዙ ገንዘብ የመስራት አቅማቸው ውስን ነው። ለዚያም በጣም ብዙ አርቲስቶች አዲስ አበባ ስለሚኖሩ ገበያው የተጣበበ ነው። ሰለሞን በሙያው ለመስራት በሚያራምደው ፖለቲካ ምክንያት ከሙዚቃ ውድድር ውጭ ሆኖ ነበር። ሰለሞን ተካልኝ በ1978 ዓ ም ከድምፃዊት ብፃት ስዩም ጋር በጋራ በሮሃ ባንድ አጃቢነት በአምባሰል ሙዚቃ ቤት አሳትመውት ሙሉ አልበም ወደ ዳርጊኝ፣ እንደ ልጅነቴ፣ ወለላዬ፣ መብት ነወይ፣ ፍቅር ሸብ ሀይ፣ ሙኒት መላበለኝ፣ ፍቅር ጎዳው፣ ጎኔ አበጀኝ፣ መውደድሽና የክትናት ምርጥ የሙዚቃ ስራው ነበር። በ1980 ዓ ም ከሮሃ ባንድ ጋር አዲስ አልበም የሰራ ሲሆን በዚህ አልበሙ ላይ እንዳፈቃቀሬ፣ ስም ልስጥሽ፣ ያ ደበሌ፣ አፋን ኦሮሞ ጉዳዳዬ፣ አለሜነሽ፣ ከተራራ ወዲያ ከድምፃዊት አስቴር ከበደ ጋር በህብረት የዘፈኑት ሳቅ በይልኝ፣ የዘጌዋ መውደድ፣ እባክሽ እዩዋት ነበሩ። ለድምፃዊ ሰለሞን ተካልኝ የሕዝብ ጆሮ እንዲያገኝ ያስቻለው የሙዚቃ አልበም አራዳ ሲሆን በአራዳ አልበም ውስጥ ሰው አያጣም፣ ተንኮል፣ ማን ይከተለኛል፣ አልችላ እንጀቴ፣ እንዳንወቃቀስ፣ እኔ ለእኔ አላንስም፣ ግፍ ያደርግልኝ፣ ካንቺ ያደረጎኔ፣ ወንዛች እና ፈቀኝና እኔ ይሻልሻለው ሲሆኑ በህዝብ ዘንድ የክብር ካባ ያለበሰው የሙዚቃ ስራው ነበር። ሁሉም ዜሮ በ1980ዎቹ መገባደጃ ላይ በነበረው የፖለቲካ ትኩሳት አያይዞ በ1989 ዓ ም ያወጣው የሙዚቃ አልበም ስራ የድምፃዊ ሰለሞን ተካልኝን ተቀባይነት ያጎላው ነበር። ይህ 00 አልበሙ በ1989 ዓም በተለቀቀበት ወቅት አብዛኛው አውቶቡሶች ለወራት ያጫውቱት እንደነበረ ተነግሯል። ሰለሞን ተካልኝ በ1989 ዓ ም ካወጣው 00 ካሴት ላይ ቼብ እያለው የተሰኘው ስራው በብዙዎች ዘንድ ተወዳጅ ነበረ። ዛሬ ህይወቷ አልፋለች። በፖለቲካ አቋሙ ወዲና ወዲያ እየተላጋም ተራርሟል። አክቲቪስትም ነበር። ኢትዮጵያን ብሎ በኋላ ላይ ግን ግራ ያጋባ አቋምን ያራመደም ግለሰብ ነው። ጋላቢ ነኝ የፈረስ ጌታ የማልደክም ቀንና ማታ ስንቃይለኛ ይባክን ገብሴ ሀሳቤ ነው ሰንጋ ፈረሴ ቼ ብያለው ቼ ቼ ሀሳብ ላይ ወጥቼ ሱ ብያለው ሱ ሱ ሀሳብ ነው ፈረሱ ጭንቀትን ብጠላ ከመደሰት በቀር ሰው ሆኖ ተፈጥሮ መቼም ማሰብ አይቀር መኝታው አይደላ ይመቸኝ አልገው ሳስብ ስጨነቅ ነው ሌሊቱ የሚነጋው ቀኑ አልመች ቢል ሌሊቱ ባይደላ ሐሳቤን ጋልቤ እልም ወደ ሌላ ጭልጥ ወደ ሌላ የሚሻል የሚበጅ እስኪገኝ ድረስ የት ይደረሳል በሐሳብ በፈረስ ቼ ፈረሴ ጋልቤ ያለ ኮርቻ እስከ ዓለም ዳርቻ ቼ ፈረሴ ሐሳቤ በልፍጠን እናም ልጠው ሮጠን። ግጥም በተመስገን ተካ፣ ቅንብር ሙልጌታ አባተ ነበር።